ጤና ስጥልን እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀን አምባቸው አብሬያችሁ ቆያለሁ በቅድሚያም የመስኖ አማራጮችን በመጠቀም የምግብ ሉዓላዊነትን ለማረጋገጥ እየሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ና። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሳሉ ተናገሩ። ቢሮው በኦሮሞ ብሔረሰብ አስተዳደር የመስኖ ልማት የተፈጥሮ ሀብትና የገጠር ኮሪደር ልማት ንቅናቄ አስጀምረዋል። ይማም ኢብራሂም በኦሮሞ ብሔረሰብ አስተዳደር የመስኖ ልማት ንቅናቄ የተፈጥሮ ሀብት ጥበቃና የገጠር ኮሪደር ማስጀመሪያ ንቅናቄ መድረክ በከሚሴ ከተማ ተካሂዷል። በመድረኩ በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉን ጨምሮ ከፍተኛ የክልልና የብሔረሰብ አስተዳደሩ የስራ ኃላፊዎች ተሳትፈዋል። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሀሰን ሰይድ በምርት ዘመኑ በመኸር ሊታጣ የሚችለውን ምርት ለመተካት በመስኖ ልማት በብሔረሰብ አስተዳደሩ ከ17,000 ሄክታር በላይ መሬት በሰብል በመሸፈን ከ3 ሚሊዮን በላይ ኩንታል ምርት ለመሰብሰብ መታቀዱን ገልጸዋል። በመስኖ በማምረት በዚህ ዓመት ከ3 ሚሊዮን ኩንታል በላይ ለማምረት ነው እየሰራን ያለ ነውና በአንደኛና በሁለተኛ ዙር መስኖ በስፋት ልዩ ንቅናቄ፣ በተለይ ከአሁን በፊት የውሃ አማራጭ ያልነበራቸውን አካባቢዎች ውሃ እንዲያገኙ መርሃችንም እያንዳንዱ አርሶ አደር አንድ የውሃ አማራጭ እንዲኖረው የሚል መፈክር ይዘን ነው እየሰራን ያለ ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በግብርናው ዘርፍ የማህበረሰቡን ችግር ለመቅረፍ ተገቢው እቅድ ታቅዶ ወደ ስራ መገባቱን ገልጸው ለተፈጻሚነቱ ሁሉም የበኩሉ ሊወጣ ይገባል ብለዋል። በዞናችን ያለውን ፖቴንሻል ከምናቀውና ከመጣንበት ሂደት በወጣ ሁኔታ በአዲስ ሀሳብ፣ በአዲስ እቅድ መላ የግብርና ቤተሰቡና የሀገራችን አጠቃላይ ሁለንተና የብልጽግና የሚያረጋግጠው የማህበረሰብ ወኪል የሆነው የምንመክርበት መድረክ ነው። በዚህ አመት ለየት የምንለው ከባለፉት አመታት የቁጭት እቅድ አቅደን በቁጭት ለመፈጸም ያለፈው አመት አፈጻጸማችንን በክልላችን ለክተን በክልላችን ውስጥ ተወዳዳሪ የሆነ ዞን ለመፍጠር ተቆጭተን ወደ ራሳችን የተመለስንበት ወቅት መሆኑ ይታወቃል። ያንም መነሻ ያደረገ አሻጋሪ እድገታችንን እንደ ማህበረሰብ ለመቀየር ከንግግር ያለፈ በተግባር ስምሪት የሚጠብቀን መስኖ መሆኑን ላረጋግጥላቸው ወዳለሁ። በመድረኩ በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ የምግብ ሉዓላዊነትን ለማረጋገጥና ከተረጅነት ለመላቀቅ ግብርና ቁልፍ መሳሪያ መሆኑን ጠቅሰው የመስኖ ልማትና በተፈጥሮ ሀብት ጥበቃ ውጤታማ ስራ በመስራት ያርሶ አደሩን ኑሮ ለማሻሻል በቀጣይ በትኩረት ይሰራል ብለዋል። በጊዜ የለኝም መንፈስ ከዚህ በፊት እንደ ቁጭት ተጠቅመን እጥፍ ድርብ ልፋት ጨምረን ከዚህ በፊት ያመለጠንንም ጨምረን አሁንም መስራት የሚገባንን በመስራት ላይ ተመስርተን ልማትን እናፋጥናለን ብለን ተነስተናል። ከዚህ የልማት ክፍል ውስጥ አንዱና ዋናው የሆነው የምግብ ሉዓላዊነታችንና ዋስትናችንን ለማረጋገጥ ብሎም ከተረጂነት ለመላቀቅ በዚህ የመስኖ የተፈጥሮ ሀብት እና የገጠር ኮሪደር ልማትንም የአርሶአደሩን ህይወት የሚያሻሽለውን ኑሮውን የሚያሻሽልለት ፕሮግራም ማስጀመሪያና የንቅናቄ መድረክ እነሆ እየጀመርን እንገኛለን። ከመንግስት ጋር በመቀናጀት የአካባቢያቸውን ሰላም ማስጠበቅ እንደቻሉ በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ ነዋሪዎች ተናገሩ። በልዩ ወረዳው ባህላዊ የእርቅ ስነስርዓቶችን የማጎልበትና ስለ ሰላም ለማህበረሰቡ ግንዛቤ እየፈጠረ ስለመሆኑም የልዩ ወረዳው ሰላምና ጸጥታ ጽህፈት ቤት ገልጿል። ሰላአዲን ሰይድ። ሰላም ለአንድ ሀገር ሁለንተናዊ እድገትና ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች የሚጫወተው ሚና ላቅ ያለ ነው። በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ ነዋሪዎች የአካባቢያቸውን ሰላም ለማስጠበቅ የበኩላቸውን ድርሻ እየተወጡ መሆናቸውን ለአሚኮ ተናግረዋል። አንድ በመሆን ጧት ማታ በመደዋወል ስብሰባ ማዕከላችን ላይ እየተገናኘን ምን አለ ምንድነው ችግሩ ምንድነው የተፈጠረው እየተባባል በዲፕሎማሲ እስካሁን ድረስ ሰላማችን አስጠብቀን እስካሁን አለን ቀጣይ ምን እንኖራለን ሰላም በበላይነት እንክብካቤ ያስፈልገዋል ከወረዳ ጋር በመሆን ከአመራሮች ጋር በመሆን ለዚህ ለጸጥታ ሀገራዊ አስፈላጊነቱ ከባድ ስለሆነ በሁሉም ቦታ ላይ ዘብ ቁመን ከሀገር መከላከያ ከተለያዩ የጸጥታ አካላት ጋር ከጎን ሆነን የጸጥታን ስራ በሀገራችን ደረጃ እንዲሰፍን ያለውን ይሄ የሀገራችን ላይ የተከሰተውን የሰላም ችግር ወደ ሰላም እንዲመለስ እየሰራና ያለ ነው ማለት ነው። በወረዳው የጸጥታ ችግር እንዳይፈጠር እንዲሁም አለመግባባቶችን በሰላማዊ መንገድ እንዲፈቱ ባህላዊ የእርቅ ስነ ስርአትን በመጠቀም ሰላም እንዲመጣ እየሰሩ መሆኑን የገለጹት ደግሞ የሀገር ሽማግሌዎች ናቸው። እኛ ሰው ሲጣላ የተጣሉትን ሰዎች ማስታረቅ ነው እኛ ስራ ይሄ እሴት ይሄ ባህል አካባቢውን አሁን ላለው ሰላም እንዲሆንና እንዲረጋጋ ማህበረሰቡ ድግ ብሎ ወደ ግጭት ወደ ጥፋት እንዳይሄድ አድርጎታል። ሃይማኖት መሪዎችና ደም አድራቂዎች ተቀምጠው ያስታርቃሉ። እኛም እናስታርቃለን። ይህ ነው ባህላችን። ወረዳው ሰላሙ ተጠብቆ እንዲዘልቅ ከማድረግ አኳያ የማህበረሰቡ ድርሻ ከፍ ያለ መሆኑን የአርጎባ ብሔረሰብ ልዩ ወረዳ አስተዳደር ጸጥታ ምክትል ኃላፊ ጀማል መሐመድ አስረድተዋል። የማህበረሰቡ ሚና አንድ ቋንቋ አንድ አይነት ባህል ነው ያለን ይሄ ለጸጥታ ስራው በጣም አጋዥ ነው። በተለይ ካጎራባቸው ወረዳዎች ጋር እየተጋባ የተዋለደ ነው። መረጃ የሚሆነው ችግር ካለ ቀድሞ ለእኛ ይደውሉልና ያንን ችግር ተነጋግረን ቶሎ መፍትሄ እናስቀምጣለን ማለት ነው። ምክንያቱም መረጃ ከመስጠት አኳያ ጥሩ ነው። ጸጉረ ልውጥ ሰው ካለ ጸጉረ ልውጥ ሰው እዚህ ከተማ መጥቷል ብለው ለጸጥታ አካል ያሳውቃሉ የኗሪው ማህበረሰብ ማለት ነው። የተማሪዎች ምገባ ፕሮግራም በተማሪዎች የትምህርት አቀባበል ላይ አዎንታዊ ሚና እያበረከተ መሆኑን መምህራን ተናገሩ። በኮምቦልቻ ከተማ የ2018 የትምህርት ዘመን የተማሪዎች ምገባ መርሃ ግብር ተጀምሯል። ፕሮግራሙ ተቋማዊ ለማድረግ እየተሰራ መሆኑንም የከተማ አስተዳደሩ አስታውቋል። አበሻን ላይ ተጨማሪ ዘገባ አለው። እንዴት ነው? አሪፍ ነው። ቆንጆ ነው። በኮምቦልሻ ከተማ አስተዳደር ፈለገ ጥበብ አንደኛ ደረጃ ትምህርት ቤት ውስጥ የተማሪዎች ምገባ ማስጀመሪያ ፕሮግራም ላይ ተገኝተናል። የተማሪዎች ምገባ መጀመሩ በተማሪዎቻቸው የትምህርት ውጤት፣ አጠቃላይ የመማር ማስተማር ሂደቱ ላይ ትልቅ ለውጥ እያመጣ እንደሆነ ይናገራሉ። ያለብንን በተለይ የማርፈድ እንደዚሁም ደግሞ የማቋረጥ ምጣኔያችን፣ አንድም ተማሪ በምግብ እጦት ምክንያት አቋርጦ የቀረብን ተማሪ የለም። ሁሉም ተማሪ አንድ ሰዓት ተኩል ከጧት እንመግባለን። የከሰዓቱን አምስት ሰዓት ተኩል እንመግባለን። ከሰዓት በፊት ቀድመ ይገኛሉ ማለት ነው። ስለዚህ በትምህርታቸውም ላይ የበለጠ ትልቅ ተጽዕኖ ፈጥሮልን ከነዚህ ከሚመገቡት ውስጥ ናቸው የሚገርም ደረጃ የያዙት ተማሪዎቻችን በትምህርታቸው ላይ በጣም ውጤታማ የሆኑ ነው ያሉት። ምክንያቱም ቁርሳቸውን እዚህ የተመጣጠነ ምግብ ነው የሚበሉት። ወተት ያው ኃይልና ሙቀት ይሰጣል፣ እንዲሁም ብርታት ይሰጣል፣ ጥንካሬ ይሰጣል። ብዙ አይነት የወተት ተዋጽዎች ስላሉት ዞሮ ዞሮ በትምህርታቸው ላይ ጥሩ የአቀባበል ስልትና ዘዴዎች እንዳላቸው ነው እያየ ነው ዜ ልጆቹ ላይ ያለው ለውጡ ደግሞ ክላስ ውስጥ ያላቸው ንቃተ ህሊና ከፍ ያለ እና የተሻለ የመማር ማስተማር ሂደትን እየተተገበረ ይገኛል ማለት ነው። በዚህ የተማሪዎች ምገባ ሂደት ውስጥ በ2017 ዓ.ም ከ12000 በላይ ተማሪዎች መመገባቸውን የገለጹልን የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ መንግስቱ አበበ በ2018 ዓ.ም ደግሞ ከ15000 በላይ ተማሪዎችን ለመመገብ መታቀዱን ገልጸውልናል። በሀያ ትምህርት ቤት በዚህ አመት የ2018 ምገባ በዛሬ ሁለት እንዳያችሁት በከፍተኛ ንቅናቄ ማስጀመር ይችለናል ማለት ነው። እነዚህን 15ሺህ የሚሆኑ ተማሪዎች አመቱን ሙሉ ለመመገብ ከ97 ሚሊዮን ብር በላይ ያስፈልገናል። ተማሪዎቹን ለመመገብ የህብረተሰቡ ተሳትፎ እጅግ የጎላ ሚና እንደነበረው የገለጹልን የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሀመድ አሚን ዩሱፍ በዘንድሮ አመትም በሰፊ ንቅናቄ የተማሪዎችን ምገባ ከመንግስት ጎን ለጎን ማህበረሰቡ ይደግፍ ዘንድ እየተሰራ መሆኑን ነግረውናል። ከትውልድ በላይ ግንባታ ስራ የለም። ኢንቨስትመንት ከሁሉም ኢንቨስትመንት የላቀው ኢንቨስትመንት ሰው ላይ መስራት ነው። ህብረተሰቡ በጣም ደስተኛ ነው። ከዝቅተኛ እስከ ትልልቁ ባለ ሀብቶችም መስጠት ከሚፈልጉት ስራ አንዱ ይሄንን ነው። በሂደት ከመንግስት እየወጣ በአጠቃላይ የኮሚኒቲ ወይም የማህበረሰብ ምገባ ሊሆን ይችላል ብለን ነው ተስፋ እያደረግን ነው። አሁን እኛ መንግስት ኃላፊነቱን ጋፑን ክፍተቱን መሙላት ስላለበት ገብቶ እየሰራ ነው። በሂደት ወደ መቶ ፐርሰንት ህብረተሰቡ ይችለዋል ብለን ከምናስበው ተግባር ይሄ ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀኔ አንባቸው ነበርኩ። ጤና ይስጥልን።